ሲሕር እንዴት ነው የምትማሩት፣ እንዴት ተማራችሁ ብለው ሲጠይቋቸው፣ ሲሕር የተማርነው መጀመሪያ አላህ ጋር እንድትቃረቡና ሩሓንዮቹ ጋር እንድትተዋወቁ ኦልሞስት ለመላኢካ ሩብ ጉዳይ ደረጃ እንድትደርሱ ዚክር በሉ ብለው ዚክር ውስጥ አስገቡን። በጣም ደስ አለን። ከዛ ከለዋሉን፣ እሱም ደስ አለን። ነቢዩም ከለዋ ገብተዋል፣ ዓለይሂ ሰላቱ ወሰላም ጋሩ ሒራ ላይ አል ከዛ በኋላ ግን አርባ ቀን ነው ከለዋ መቀመጥ ያለባችሁ ከሰው ጋር ሳትገናኙ አሉን። አርባ ቀን ከለዋ ለብቻቸው ይቀመጣሉ። ከተቀመጡ በኋላ ሶላት የለም ከለዋው ላይ ራቁት መቀመጥ አለብህ በጨለማ በተለይ አርባ ቀን ሶላት መስገድ የለም። እዛ ከቆየም በኋላ ስንወጣ ቁርኣን ቀደን፣ ቁርኣን ቀዳችሁ የከለዋውን ሙሉ፣ ጉድጓድ ጉድጓድ ተቆፍሮ ነው ከለዋ የሚደረገው። አንጥፉ ተባልን። ቁርኣን ሙሉ እንቀዳደን አነጥፍ ነው አሉ። ከዛ በኋላ እርገጡት፣ ራቁታችሁን ቁሙበት፣ እርገጡት ተባልን። ራቁታችን እንትናል። ቀጥ ብሎ ትልቅ ጥምጣም የጠመጠመ እንደው ሲያዩት የሚገርም ሰው ፊት ለፊታችን ጅን መጣሉ። በቃ እኔ ነኝ ገሌ ይባላለሁ፣ ስሜ። በስርህ 256 ጅኖች የወመድ ቤልሃለሁ። የፈለከውን እዘዝ፣ የፈለግከውን ያደረግልሃል ተባልኩኝ። ከዛ በኋላ ወልይሁኝ። የፈለግኩትን ነበር ማረገው ይቡ ሁሉ አቅ ነበር አለ እንዴ ቁላ ያዕለሙ ልገይበ ኢላ ላህ ልትሉኝ ትችላላችሁ፣ ግን እኔ የጅኑ ጋር ግንኙነት አደርጋለሁኝ። ሁሉም ሰው የራሱ ቀሪና አለሁ አደለ? የቀሪናው ጋር ኮንታክት አደርጋለሁ አሉ። የኔን ጅኔን የኔን እዚህ እንትን የሚለኝን እጠራዋለሁ አሉ። ኮድ አለኝ፣ ኮድ ሰጥቶኛል። ኮድን ጠቅ ጠቅ ሳደርግ ቀጥታ ይመጣልኛል እንደ ሶፍትዌር። ሲመጣልኝ የእሱን የዚህን ሰውዬ ቀሪን አናግርልኝ ይለውና ቀሪናውን ያናግርልኛል። ሚስቱ ማን እንደሆነች እንዴት እንደታመመ ከየት እንደመጣ ገንዘብ ስንት እንዳለው ልጆቹም ሚስቱም በሙሉ ይነግረኛል። ከዛ ወልዩ ሁኜ ፍጥጥ ብዬ አናገረዋለሁ ኛሉ። በሚስጥር የሚነበብ ኪታብ እንዳለ ታውቃለሁ አንቱ ሸምሱ ልመዓሪፍ ልኩብራ የሚባል አንድ የሲሕር መጽሐፍ አለ። ሸምሱ ልመዓሪፍ ልኩብራ ይሄ በጣም ዓቢድ ዛሂድ የሆነ ሰው ነው የጻፈ ብለዋል። ሙአሊፉ በጣም ተቅይ የሆኑ ነበሩ አሉ። ለምን ወደዚህ አጀንዳ እንደተገለበጡና ወደ ሲሕር ተግባር እንደተመለሱ የሚታወቅ ምንም ነገር የለም ብለዋል። ባል እና ሚስትን እንዴት እንደሚያጣሉ እንዴት ንግድ እንደሚያከስሩ እንዴት ሰው እንደሚያሳብዱ እንዴት ከመንደር እንደሚያጠፉ ከሀገር ሁሉ እንዴት እንደሚያባረሩ ሁሉ ያውቁበታል። በጣም የሚገርም አይነት ስራ ነው የሚሰሩት፣ እና በጣም ብዙ ጉድ ነው። ሁሉም ነገር ኩፍር ሰርተን ነው ጅኖች ጋር ኮንታክት የምንፈጥረው ብለዋል። ኩፍር ካልሰራን ግብር ይገበራል አሉ። ምን ምን ወንጀል ሰራችሁ? ወንጀል ሆኖ ያልሰራሁት የለም አሉ። ዜነልመሐሪ ምን ጨምሮ አሉ እንድታፍሩ ማንም ጀግና የለም እንደዚህ አድርጌያለሁ ብሎ የሚናገር ግን ሌላ ታላ ቶብቻ በሳሔር እንዳትታለሉ ለማስጠንቀቅ ብዬ ነው አሉ። በነገራችን ላይ በየመንደሩ ሼክ ናቸው ተብለው የጥንቆላ ስራና የሴሕር ተግባር የሚተገብሩ እነዚህ ሰዎች በኃይለኛ ሚስጥር ነው ሲሕር የሚሰሩት። የባልና ሚስት ማለያ ሲሕር በምን እንደሚሰራ ታውቃለሁ ነሽ እገሌን ነው የምወደው ስትል ልክ ሳሒሩ ጋር ስትሄድ ቀጠሮ ይያዝላታል። ሀይድ ላይ ነሽ ወይ ትባላለች። አደለሁም ትላለች። በቃ ሀይድ ስትሆኝ ነይ ትባላለች። ሀይድ ሆና ስትመጣ ሀይድሽን ደሞም በብልቃጥ አምጪ ትባላለች ታፋዋን ገልጻ

ምክንያቱም ሸይጣን ይህንን ያስተማረህ አንድ ቀን ወስሶ ደግሞ ኩፍር ማሰራቱ አይቀርምና፣ ይሄ በጣም ትልቅ ወንጀል ነው። ይሄ አይነቱ ከሲሕር መጥፎ ተግባራቶች መካከል አንዱ ባልና ሚስትን መለያየት ነው። እሱንም እዚሁ አያት ላይ ተጠቅሷል። የሌላው አጀንዳ ደግሞ ሲሕር የሚጎዳ እንጂ የሚጠቅም ነገር የለውም። ወማሁም ቢሪ ነቢህ ሚን አሐድን ኢላ ብኢዝንላህ እንደው ጉዳት እንኳን ቢመጣ በአላህ ፍቃድ እንጂ ራሱን በራሱ ልክ፣ እንደው ሳሂሩ ሰማይ ዝቅ ማድረግ፣ መሬት ከፍ ማድረግ የሚችል አቅም ያለው መስሎ የሚታየው ሰው ካለ በጣም የተሳሳተ መሆኑን ገልጾልናል። ከዛም በተጨማሪ ደግሞ የሲሕርን ስራ በስራዬ ብሎ ዱኒያን ለማግኘት ጥቅም ለማግኘት የሚሰራው ሰው በትክክል አኼራን አስረክቦ የዱኒያን ጥቅም እንደለወጠ ነው የሚቆጠርለት።

ለሁለት ይከፈላል ይላሉ ዑለማዎቹ። ከሸይጣን ጋራ በሚደረገው ቅንብር ወይም እሱ ጋር በሚደረግ ግንኙነት የሚሰራ ማንኛውም ሲሕር ብትፋቅ ዑለማ ኩፍር ነው። ላኪን ሰይጣን እየላኩ ሸይጣን ጋር የተገናኝ የሚባል አለ። ዘረዘር እመለስበታለሁ። እሱ ጋር የተያዘ ላኪን፣ በአቃቂር ደግሞ የሚሰራ ሲሕር አለ ብለዋል።

ከሰው መግደል የበለጠ ከሌሎቹ መሰላዎች የበለጠ ከዚና የበለጠ ሲሕር ኩፍር የሆነበት ምክንያት ምንድን ነው ሲባል፣ አቂዳን ስለሚነካ ነው አቂዳን ስለሚነካ ነው። በነገራችን ላይ እሼህ ሐሚድ አደም የሚባሉ አንድ የሱዳን ዓሊም አሉ። የሲሕር ከፍተኛ ኤክስፐርት ነበሩ። ቶብተው ሲሕር እንዴት እንደሚሰራ ሲናገሩ ዓጂብ የሆነ ጉድ ያወራሉ። እውነትም እንደ አላህ እውነቱን ነው። ሰደቅ ላሁ ልዓዚም ወማ ከፈረ ሱለይማኑ ወላኪነ ሸያጢነ ከፈሩ ዩዓልሙን ናሰ ሲሕር። ሰደቅ ላሁ ልዓዚም ነው የምትሉት ሲሕር እንዴት ነው የምትማሩት? እንዴት ተማራችሁ ብለው ሲጠይቋቸው ሲሕር የተማርነው መጀመሪያ አላህ ጋራም እንድትቃረቡና ሩሓንዮቹ ጋር እንድትተዋወቁ ኦልሞስት ለመላይካ ሩብ ጉዳይ ደረጃ እንድትደርሱ ዚክር በሉ ብለው ዚክር ውስጥ አስገቡን። በጣም ደስ አለን። ከዛ ከለዋ አሉን። እሱም ደስ አለን። ነቢዩም ከለዋ ገብተዋል አለ ሰላት ወሰላም ጋሩ ሒራ ላይ አል። ከዛ በኋላ ግን አርባ ቀን ነው ከለዋ መቀመጥ ያለባቸው ከሰው ጋር ሳትገናኙ አሉን። አርባ ቀን ከለዋ ለብቻቸው ይቀመጣሉ ከተቀመጡ በኋላ ሶላት የለም። ከለዋው ላይ ራቁት መቀመጥ አለብህ፣ በጨለማ በተለይ አርባ ቀን ሶላት መስገድ የለም። እዛ ከቆየም በኋላ ስንወጣ ቁርአን ቀደን፣ ቁርአን ቀዳችሁ የከለዋውን ሙሉ ጉርጓድ፣ ጉርጓድ ተቆፍሮ ነው ከለዋ የሚደረገው። አንጥፉት ተባልን። ቁርአን ሙሉ እንቀዳደን አነጥፍ ነው አሉ። ከዛ በኋላ እርገጡት፣ ራቁታችሁን ቁሙበት፣ እርገጡት ተባልን። ራቁታችን እንትናል። ቀጥ ብሎ ትልቅ ጥምጣም የተመጠመ እንደው ሲያዩት የሚገርም ሰው ፊት ለፊታችን ጅን መጣ። በቃ እኔ ነኝ ገሌ ይባላለሁ ስሜ በስርህ 256 ጅኖች የውመድቤ ቤልሃለሁ። የፈለከውን እዘዝ የፈለከውን ያደረግልሃል ተባለኩኝ። ከዛ በኋላ ወልዩሁኝ የፈለግኩትን ነበር ማረገው ይብ ሁሉ አቅ ነበር አለ እንዴ ቁላ ያዕለሙ ይበ ኢላ ላህ ልትሉኝ ትችላላችሁ፣ ግን እኔ የጅኑ ጋር ግንኙነት አደርጋለሁኝ ሁሉም ሰው የራሱ ቀሪና አለው አይደለ? ቀሪናው ጋር ኮንታክት አደርጋለሁ አሉ የኔን ጂኔን የኔን እዚህ እንትን የሚለኝ እጠራዋለሁ አሉ። ኮድ አለኝ፣ ኮድ ሰጥቶኛል። ኮዷን ጠቅ ጠቅ ሳረግ ቀጥታ ይመጣልኛል እንደ ሶፍትዌር። ሲመጣልኝ የእሱን የዚህን ሰውዬ ቀሪን አናግርልኝ ይለውና ቀሪናውን ያናግርልኛል ሚስቱ ማን እንደሆነች